እንዲህ እንዴት ብታስብ ይሆን አንቺ ከትዳር በኋላ ግንኙነት ምት ከትዳር በፊት ነው ግንኙነት መሆን ያለበት እንዴት ይኸው እስኪ አስቢው እስኪ ከትዳር ማለቴ ከትዳር በፊት ግንኙነት አድርገሽ ያ ሰው ያ ልጅ ማለቴ ሰውዬው አብሮሽ ላይ ቀጥል ይችላል ሁኔታዎቹ ደግሞ የተዘበራረቁ ሊሆኑ ይችላሉ ይሄው ላይ ኋላ የሚፈጠረው ነገር አታውቂም እስካልተሳሰርሽ ደረስ በምን እርግጠኛ ልትሆኛለሽ እሺ ትዳር እስከ አገባሽ በኋላ በዛ ነገር ደስተኛ ካሉሽ ወይም ደግሞ በግንኙነትሽ ምቹ ካልሰጠሽ እንዴት ነው ትዳር ሊፈርስ የማይችለው ከተጋባሽ ቤተሰብ ካስተዋወቅች ካስተዋወቅሽ በኋላ ልጆች ወልደሽ ምናምን ደስተኛ ሳትሆኝ እየኖርሽ ማለትም ደስተኛ ሳትኖር ህይወትሽ የምትቀጥይ የሆነ ይሰለቻል ስለዚህ ያ ትዳርሽ ምን ይሆናል ማለት ነው ይፈርሳል ማለት ነው እሺ እሺ ትዳር ውስጥ ስንኖር ማለት ደስታ ያለው በዚህ እሺ ደስታ አለ እኮ ግን የተለያዩ ደስታችንን የሚያደፈረሱ ሌሎች ነገሮች እኮ አሉ ትዳር ደግሞ የሚለየው ደግሞ ዋና ዋናው ትዳር ብለሽ ስትገቢ ሴክስ ነው ይህንንማ እንተማምን አዎ እዚህ ጋር እኮ ማለት ነው፣ ሁለታችሁም ልክ ናቸው። ከትዳር በፊትም ከትዳር በኋላም የሚለው ማለት ነው። ከትዳር በፊት ያለችበት ምክንያት እሷ ልክ ነው። ምክንያቱም በአሁኑ ማለት አሁን ባለንበት ጄኔሬሽን፣ በዚህ ዘመን፣ በቃ በዚህ ሰዓት አንድ ሰው በቃ ግዴታ ያንን ልጅ ፍቅረኛ ያልሽ ለምሳሌ፣ በቃ እሱ እንጠናና ምናምን ከትዳር በኋላ እያልሽ በቃ ከትዳር በኋላ ነው የምናደርገው እያልሽ ልጁ የሰለቸው እንትን እያለ ምክንያቱም ወንድ ልጅ ነው ስሜት አለ። ራሱን መግዛት የሚባል ነገር ሊያቅተው ይችላል። ስለዚህ ይሄ ነገር እንትን ባለው ቁጥር አንቺን ሽሻሽቶ ወደ ሌላ የመሄድ ፕሮባብሊቲ ከፍተኛ ነው የሚሆነው። ስለዚህ ከትዳር በኋላ ብለሽ ግዴታ ያንን የምጠብቂ ከሆነ አይሆንም። ግን ደግሞ አንቺም እንዳልሹ ደግሞ ከሃይማኖት አንጻር ማለት ካለንበት የማህበረሰብ ሁኔታ ምናምን አንጻር ሲታይ ደግሞ ልክ ነው። ከትዳር በኋላ የሚሄዳችም ልክ ነው ሰው። ስለዚህ ግን ትዳር ሊዘልቅ የሚችለው በየትኛው መንገድ ነው? ነው? እሺ፣ ገብቶሻል አይደለ? አንድ ሴት እኔ ለምሳሌ ድንግል ሆኜ ምናምን ከትዳር በኋላ ምናምን ታጋባ? እዛ ላይ ምቾት ባይሰጥም ምን ሊፈጠር ይችላል? ይሄን ብቻ መልሼ ሊመስል፣ ትዳር ስትጂ እኮ አንድ ለመውለድ ለሞለ ግንኙነት ግዴታ ማድረግ አለብሽ አይደል? እንዴ የሌላው ደስታ የሚመጣው እኮ አብረስ ስትኝም ታሪ ከል መቼም ትዳር ስትይዢ ዋልትም ስታገቢ ከሌላው እንድጋ እያደረግሽ ከባልሽ ጋር ተኖሪ አይደል? ባልና ባልሽን ነው ይዘሽ መኖር ያለብሽ። በሃይማኖትም ካች አንድ ባል ነው እንት ማመንዘር። ስለዚህ እንዴት ነው ሳታቂው ደስታ ይስጥሽ አይስጥሽ፣ ሳታቂ እንዴት ነው ወደ ትዳር የምትገቢ? እሺ አሁን ለምሳሌ በቃ ከትዳር በፊት አደረግሽ ልበልሽ፣ አደረግሽ አይደለ፣ ማለቴ ግንኙነት አደረጋችሁ ከአንዱ ከመጀመሪያ ፍቅረኛሽ ጋር አደረግሽ። ከዛ በኋላ በሆነ ነገር አልተጣጣማችሁ ተፋታችሁ፣ ማለት ተፋታችሁ፣ ምንስ ተለያያችሁ። ከዛ ደግሞ አሁን ድጋሚ ደግሞ ሌላ ፍቅረኛ ያልሽ፣ ከዛ ይኸውልሽ፣ ልነግርሽ ለነግሽ ነው እኮ ሌላ ፍቅረኛሽ አብዛኛው ሰው ይሆነ ያለውን ነው የምነግርሽ። ሌላ ፍቅረኛ እስከ ሶስት እስከ አራት ፍቅረኛ ይዘው ከሁሉም ሰው ጋር ሴክስ ያደርጋል። ያ ትክክል እኮ አይደለም። መጀመሪያ ያ ወንድ ለትዳሬ ይሆነኛል ወይ፣ እኔ እና እሱ መጣጣም እንችላለን ወይ የሚለውን ማጥናት አለብሽ። በዚህ ይስማማል አለው አንቺ አንድ ፍቅረኛ ወደ ትዳር አገባዋለሁ እስኪ እኮ ከእኔ ጋር መኖር ይችላል፣ ችግሬን ይቋቋማል፣ ለደስቴ ደስታው፣ የሀዘኑ ሐዘኔ ብለሽ እኮ ተቀበለሽው የምትኖረው ፍቅረኛሽ የምታደርገውን ያን መቀበል አለብሽ። በቃ ግዴታ ነው። ገብቸ ለአንቺ መኖር አለበት የሚለውን ነገር መቀበል አለብሽ። ላልሽው ነገር ደግሞ አሁን ባትጣጣሙ ምናምን ነገር ማለትም ብትፋች አንዱን አንዱ ያ አይደለም በቃ ለመጋባት ስትወስኚ፣ ማለትም አሁን ለምሳሌ እሱን አገባዋለሁ ስትይ መታየት አለባችሁ። በነገራችን ላይ ማለት ነው ማለት አንድን ወንድ ግዴታ ካገባሁት በኋላ ምናምን በሚለው ነገር አያስኬድም ስልሽ፣ አንድ ማለት አንቺ በአንቺ ሳይድ ነኝ ይሄን ስነግርሽ ካገባሽ በኋላ በዚህ ነገር ካልተስማሙ ካልተጣጠመው መፋታታቸው አይቀርም። እንደገና ደግሞ ሌላውን ስታገባ ዞሮ ዞሮ ያን ነገር እንትን ማለት አይቀርም። በዚህ መንገድም አንድ ጥያቄ ጠይቃ ሆን ይችላ በጣም የምታፈቅሪ በጣም ከልብሽ በቃ የእውነት ከእሱ ሌላ ሰው የለብሽ መጣሲ በጣም የልብሽም ፍቅረኛ ሴክስ ላይ ስላልተጠማጠማችሁ ብቻ ትተይዋለሽ? ሌላ ምን ህይወት አለ? አንድ ነገር አለ። ሴክስ ግንኙነት፣ በህክምና ማለትም በህክምና የሚስተካከሉ ነገሮች አሉ። በሴክስ ይኸውልሽ ካልተግባባሽ ማለት ነው፣ የምትግባቢበት መንገድ ሊመጣ ይችላል። ልትነጋገሪ ትችያለሽ፣ በህክምና ልታስተካክ ትችያለሽ። ነገር ግን ያ ካልሆነ ግን ከፍቺ ይልቅ መጀመሪያ አለመጋባት ይሆናል። ምክንያቱም እኔ የፈለገ ባፈቅረው የፈለገ በወደው በሴክስ ካልተጣጣም እንዴት ነው ብሬው የምቀጥለው? የትኛው ህይወትን ነው ማየት የምፈልገው? የትኛው ህይወት ነው ማስተካከል? ካለ አስተካክለሽ ወደ ትዳር ትገቢያለሽ። ማይስተካከል ነገር አለ። በጣም ለምታፈቅር ሰው መስዋዕትነት የሚባል ነገር አለ። ይድረስ ይድረስ ነው አትኖሪ፣ መቼም ቢሆን እስከ መጨረሻው መስዋት ልትከፍያት። አንድ ሴት መስዋት የምትከፍልባቸው መንገዶች አሉ። ቢታመም፣ የሆነ አደጋ ደርሶበት ቤት ቢተኛ፣ በቤተሰቦቹ የሆነ ነገር ብቻ መስዋት የምትከፍይበት እና ከሱ ጋር ብር የምትቀጥይበት መንገዶች አሉ። ሩቅ ቦታ ሄዶ እሱን ልትጠብቂው ትችያለሽ። ነገር ግን በዚህ ነገር ሳትስማሚ ግን እስከ የትኛው ድረስ ነው መስዋዕት ነው? እስከ መጨረሻው ደስተኛ ሳትኖሪ ነው የምትኖሪው ማለት ነው። ያ ደግሞ ህይወትሽን ይቀጥሏል ማለት አይደለም። በእኔ ሐሳብ፣ በጭራሽ በዚህ ነገር ደስተኛ ሳትሆን ትዳር ይቀጥላል ብዬ አላስብም። እንደኔ ሀሳብ ግን ምን አለ መሰለሽ፣ አንዳንድ ጊዜ ሁሉም ሰው የተለያየ የራሱ አመለካከትና አስተሳሰብ አለ፣ የራሱ የሆነ ሃይማኖት አለው፣ የራሱ የሆነ የማህበረሰብ አቀፍ የሆን ነገር ይኖሯል፣ አይደል? እንደሁን እንደኔ እንደባዩሽ አሁን ብጠይቅኝ፣ እንደዚህ ነገር ቢገጥምሽ ምን ታደርጊያለሽ ብለሽ ብጠይቅኝ፣ የራሱ የሆነ ምላሽ ይኖረኛል። በሃይማኖት አንፃር ሊሆን ይችላል፣ ካደጉበት ማህበረሰብ አንጻር ሊኖር ይችላል በእንደዚህ አይነት በኩል ማላመዝነበትና መፍትሄ የምፈልግባቸው ነገሮች ይኖራሉ። ስልሽ አሁን አንቺም ያመንሽበት እምነት አለ አለ። ስለዚህ በቃ ባመንኩበት ቢሆን የሆነ ነገር መፍትሄ መፍጠር የምፈልግ አይነት ሰው ሊሆን ይችላል። ያንን የምታደርጊው ትዳር ሳትይዢ ነው ነው የኔ አባባል። ያንን ተያይተሽ ትዳር አንቺ አሁን ትዳር ከገባሽ በኋላ ወደ ፍዳ እየገባሽ ነው ያለሽ። ስለዚህ ያ ነገር እንዳይፈጠር ያ ነገር እንዳይፈጠር ቅድመ ዝግጅት የሚባል ነገር አለ። ቅድመ ዝግጅት ስለዚህ ማየት አለብሽ። እሱ እሱ አይደለም ያ ችግር እንዳለበት እኮ ሳታገቢው ማየት አለብሽ። ኖ እኔ እሱን ሳይሆን ያልኩሽ አሁን ቅድመ ዝግጅት ማለት አሁን ለምሳሌ ሳታገቢ በፊት የሆነ ነገር ከሱ ጋር በጣም ብዙ ነገሮች በጣም የምትጓደዱ ከሆነ በጣም የምትፋቀሩ ከሆነ ክብርሽ አንድ ነገር ማወቅ ያለብሽ ነገር አሁን አሁን ዘመኑ ተራቀቅን ተባለ ተባለና፣ ይሄ ነገር እንደ ኖርማል እየተደረገ መጣና ሰው ከምንም አልቆጥረው አለና እንደምንም ሆነ እንጂ፣ አሁን ስትስቢው የድሮዎች ሰው ሩቅ ሳትሄጂ አሁን ለምሳሌ በቤተ ክርስቲያን የሚጋቡ ሰዎች። ትክክል እኮ ነሽ፣ ትክክል። እሺ፣ አይ እኔ ሀሳቤን ነው የምነግርሽ፣ እንደ እንትኑ ነው አንቺ አለሽ ነው ያልሽውንም እኮ ተሰምተሽ አይደል? አሁን የሃይማኖቶች በኩል ስትሄጂ ሄጅ በሃይማኖት የሚጋቡ ሰዎች፣ አሁን ለምሳሌ በቤተ ክርስቲያን የሚጋቡ ሰዎች ምን ያደርጋሉ? መጀመሪያ ይጠናናሉ፣ ይተያያሉ። ነገር ግን ምን ያደርጋሉ? ያ ነገራቸውን እንዳይፈጠርና ያ ነገር እንዳይሆን እግዚአብሔርን ያማክራሉ። በቃ ፈጣሪያቸውን ይለምናሉ። ያ ነገር እንዲሆንላቸው ህይወታቸው የተስተካከለ እንዲሆን የአማረ ትዳርና የአማረ ህይወት እንዲኖሩ ማን ያማከራሉ? ፈጣሪያቸውን ያማከራሉ። በቃ ወደ ፈጣሪያቸው ነው የሚያመለክቱን። በሰው የሚሆን ነገር ስለሌለ ፈጣሪያቸውን ያማከራሉ። በድንግልና ይጸናሉ። ከዛ በኋላ አብረው ሲገቡ ኑሮ ይቀልላቸዋል ማለት ነው። ግን ደግሞ ሁሉም ሰው እንደዛ ያደርጋል ማለት አይደለም። ግን እኔ እንደባዩሽ ባዩሽ አሁን ምን እመክራለሁኝ? በቃ እንደዚ አይነት ነገር ባይሆን አሁን ላይ እንደሚታወቀ ኖርማል ነገር ስለሆነ ግን ደግሞ ስታስቢው ለልጆችም ጥሩ አይደለም፣ በሳይኮሎጂ ደረጃም ጥሩ አይደለም። እንደዚህ አይነት ነገር ገብቶሻል? ምን ብለሽ ምን እንደሆነ ታውቂያለሽ ባዩ በሃይማኖት ደረጃ ከተባለ እኮ በሃይማኖታችን የትኛውም ሃይማኖታችን ከትዳር ወይ ግንኙነት ላይፈቅድ ይችላል። ግን ያ ግንኙነት አለመፍቀድ ትዳር ላይ ምን አይነት ቻሌንጅ አለ? ያንንስ የአሁኑ ትውልድ ይቀበላል ወይ? ያንንስ የትኛው ትውልድ ነው የሚያልፈው? በነገሮች ላይ ማለት ነው ህግ ትውልድ የሚባል ነገር የለም። ህግ ህግ ነው። ገብቶሻል? አሁን ለምሳሌ እነዚህ ህግ ነው ማለት ምንም ነገር ደስተኛ ሳትኖር የመኖር ግዴታ ማለት ነው። አይደለም እንደዛ ለማለት ፈልጌ አይደለም። ይኸውልሽ አሁን ምን አለምሳሽ መቼም አንድ ሃይማኖት ወይ ደግሞ አንቺ የምታምኝበት ነገር ሰው አሁን ለምሳሌ እናት እናባትሽ እንደዚህ ነገር እንዳታደርጊ ይሄ ነገር ብታደርጊ እንደዚህ እንደዚህ ነው የሚሉሽ፣ አንችን የማይጠቅምሽ ነገር ስለሆነ አንችን የሚጠቅምሽ ነገር ሰው አይከለክልሽም። እንኳን ፈጣሪ ቀርቶ ሰው እንኳን አይከለክልሽም። አንቺ የሚጠቅምሽ ነገር ያንቺ የሆነ ሰው ነው የሚልሽ። ስለዚህ እግዚአብሔር የፈቀደልን ነገር እያለ እግዚአብሔር አድርጎ ያለው ነገር እያለ እኛ ነን ገብቻል፣ ደካሞች ስለሆንን ነው። ልክ ነሽ። በሃይማኖት ከሄድሽ እኮ ትክክል ነው ማድረግ የለብን ግን ደግሞ ያ ነገር ትዳርን አዘላቂ አያደርጎም። መተያየቱ ይበልጥ ተፈቃቅረሽ እንድትጋቢ ተዋደሽ ተዋውቀሽ እንድትጋቢ ይረዳል። ያው ማለት ግን ማለት ነው። አይ እንደዛም ለማለት ይከብዳል ማለት ይሁን በቃ ሁሉንም ያየሹ ሰው ሁሉ ማለት እያንዳንዱ ቅድም እንዳልሽው ሊሞከር ነው ማለት ነው። ትዳርም እኮ እያንዳንዱን ልትፈቺ ነው ማለት እኮ። አይ እንደዛ አይሆንም። አሁን አንድ ፍቅረኛ ያሽ፣ እሱ ከዛ በኋላ ያ ልጅ በቃ ያን ነገር አደረግሽ ነው አመን፣ ካልተመቸሽ ትተያለሽ፣ ያኛውን የሚያሽ እንደዛ መሆን የለበትም እኮ ሲቀጥልም እንትን ልክ ነሽ። ሊፈጠር ይችላል። ከዛ ተፈጠረ ማለት ወደ ትዳር መግባት ይከለክላል ማለት አይደለም። አብዛኛው ሰዎች እኮ አሁን ልቅ ሪት ሆኖ የሚጋቡ ይበዛሉ። ገትሻለ ቅሪቶ ሆኖ የሚጋቡ አብዛኛው ጊዜ አሁን ትዳር ያዘ ታብረቁ ሰባት ወር ሳይሞላቸው ነው የሚወልዱት። ግን ያ ወለዱ ማለት ትዳራቸው ፈረሰ ማለት አይደለም። ጽንስ በመፈጠሩ እንትን የሚለን ነገር አይደለም። ግን ደግሞ አሁን አሁን ትንንሽ ተማሪዎች እድሜን ማማከል አለበት። በውይይታችን ውስጥ እድሜን ማማከል አለበት። ለምሳሌ ከ18 ዓመት በላይ ያልሆነች ሴት ተማሪ ሊሆና ፍቅረኛ አለኝ ልሞክረው ብትለኝ ልፈቅድ አልሽኝ? አይ ትክክል እድሜዋ ከደረሰ ስለዛ ሰው ስለ ፍቅረ መድረስ ካለባት ትምህርቷን ከጨርሰች ነው እንጂ እድሜ ከበታችማ እጄን ወደ ላይ እሺ፣ የሆነ ያለው ነገር ስለሆነ ነው አይሁንና አይ አድርገው ባይሁን ይመረጣል ነው። ግን አሁን ምን አለ መሰላችሁ፣ ይሄ ነገር አዳፕት እየተደረገ ወደ እነዛ ደረጃዎች ደርሶ ተማሪዎቹ ብዙ ነው ያስወርዳሉ። ከዛ በኋላ የሆነ የሆነ ነገር ይሆናል፣ ህይወታቸው ይመሰቃቀላል። ከዛ ደግሞ ምን አለ መሰለች፣ ደግሞ አሁን እዚህ ጋር ተያቸው፣ እድሜዋ ደርሶ እንደዛ ነገር መሞከር ፈለገ ሞከረች፣ ከዛ በኋላ ሳይታወቅ እርግዝናው ተፈጠረ ነበር። ከዛ የተፈጠረ እርግዝና እሷም ላትፈልገው ትችላለች፣ እሱም ላይፈልገው ይችላል፣ ቤተሰብም ላይፈልገው ይችላል። ከዛ በኋላ ያንን ሳያውቁ ያ ነገር ለመስተካከል የቤተሰባቸውና የራሳቸውን ለማስተካከል ሲሉ ምን ያደርጋሉ? ጽ ያስወርዳታል። እኔና የምንከራከር ያለ ነው ለትዳር የደረሰች ሴት ለትዳር የደረሰው ወንድ በሚለው ነው፣ እንጂ በሕፃናት ላይ ከሄደ ግንኙነቱ ተይው እና ለአብሮ መተኛት ግንኙነቱ ሳይሆን አብሮ ፍቅረኛ መሆኑን አልደግፈውም፣ እድሜ ሳይደርስ ፍቅረኛ መሆኑን። ለትዳር የደረሰች ግን ለምሳሌ እኛ ለትዳር ደርሰን ማግባት በዚህ ሰዓት አለብን በተባለበት ሰዓት ግን አንድ ወንድ መቶ ግንኙነት ብፈጽም ትዳር ቢይዝ ምናምን ምንድን ነው ኃላፊነት የመውሰድ አቅም አለኝ ነው። ኃላፊነት መውሰድ ያልደረሰ የሴት ግን ለእንደዚህ አልጋብስ። ኃላፊነት ለመውሰድ ዝግጁ የሆነ የሴት ግን ጽንስ ቢፈጠር ምንም ማለት አይደለም፣ የእግዚአብሔር ስጦታ ነው። አግብተሽ እኮ ላትወልጂ ትችያለሽ። አግብቶ 8 ወር 9 ወር ቢሚላቸውን ሰዎች አሉ። ግንኙነት አንድ ቀን አድርገው ደግሞ ጽንስ የሚይዟል። ይሄ የእግዚአብሔር ስራ ነው። ያንን ደግሞ መቃወም ሳይሆን ወደ ትዳር ገብቶ ያንን መፈጸሙ ምንም ችግር የለው። ማለት የዩቲዩብ ቤተሰቦቻችን ያ የዩቲዩብ ቤተሰቦቻችን፣ በዚህ ውይይት ላይ ምን ትላላችሁ? ከትዳር በፊት ግንኙነት ወይስ ከትዳር በኋላ ያለ ግንኙነት ትዳርን ያጸድቃል? የትኛውን ሀሳብ ትመርጣላችሁ? ሀሳብ አስተያየታችሁን በኮሜንት ላይ አሳውቁ። ላይክ ሼር በማድረግ ተባበሩ።